ሰማይ ሆና ፀሐይን ያስገኘችልን ወልድ ኢየሱስ ክርስቶስን የወለደችልን ከኃጢአት ቀንበር ነፃ እንድንወጣ መንገድ የሆነችን ድንግል ማርያም ዛሬ ተወለደች። ቅድስት ሐናና ቅዱስ ኢያቄም እመቤታችን ቅድስት ድንግል ማርያምን በአድባረ ሊባኖስ ግንቦት አንድ ቀን ወለዷት። በዚያን ጊዜ ጠላታቸውን ለመሸሸግ በስደት ላይ ስለነበሩ ምግብ አልያዙም፣ ስንቃቸውንም አልቋጠሩም። የያዙትም ቢሆን ንፍሮና ጥራጥሬ ነበር። በዚህም የእመቤታችን ማርያም የልደት በዓል በህዝበ ክርስቲያን ዘንድ ንፍሮ እየተበላ ይከበራል። የነቢያቱ ትንቢት የተፈጸመበት የብሎ ኪዳን ማብቂያ፣ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ለእኛ ለክርስቲያኖች ታላቅ የደስታ ቀን ነው። በንጽህናዋና በቅድስናዋ ተደንቀው ሰማያዊያን ቅዱሳን መላእክትም ያመሰግኖታል። ቤተክርስቲያናችን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት እረዴትን እንድናገኝበት ነው። የክርስቶስ እናት ዛሬ ተወልዳለች እና። በሥርዓተ ቤተ ክርስቲያን መሰረት በቀናች በተዋህዶ እምነት ሆነን የደህነታችንን ምክንያት የሆነችውን ድንግል ማርያምን እያመሰገንን ልናከብረው ይገባል። በመጻሕፍት አምላካውያት አስራ መጻሕፍትና በሊቃውንት አበው አስተምህሮ የተነገሩ የመቤታችን የቅድስት ድንግል ማርያም ንጽሕናዋን፣ ቅድስናዋን የሚመሰክሩ መወድሳት፣ ቅንያት፣ ዝማሪያት እንዲሁም በሰፊው የተገለጡትን ትምህርቶች ስንመለከት እንዲሁ እንደ እንግዳ ደራሽ የተገኙ እንዳልሆነ አስተዋይ ሰው በጥልቀትና በህሊና ቢረዳው የሚያውቀው እውነት ነው። ስለ ቅድስት ድንግል ማርያም ሲነሳ በተለይም እመቤታችንን ማመስገን እርሷን እንደ ፈጣሪ መመልከት ከዚያን ባለፈ እንደ ባዕድ አምልኮ አድርገው የሚመለከቱት እና ያልታደሉ የዘመኑ እንክርዳዶች እና አረሞች ጸላዔ ሰናያት በከንቱ ትጋት የሚያገለግሉ መናፍቃን ቁጥራቸው ከጊዜ ወደ ጊዜ በመብዛት በተጣጣመ የሐሰት ትምህርታቸው እመቤታችን ቅድስት ድንግል ማርያምን የምትመሰገንበትን ምስጋና መቃወም ዛሬ የተጀመረ ሳይሆን ቀድሞም የነበረ ነው። ቅድስት ቤተ ክርስቲያናችን ለእመቤታችን ለድንግል ማርያም የምታቀርበው ምስጋና የመቃወም ነገሩ መሰረቱ ምንድን ነው ስንል፣ የመጀመሪያው በክህደትና በኑፋቄ የትምህርት መወሰድ፣ ሁለተኛው ደግሞ የተስተካከሉና እንከን የሌለው የቤተ ክርስቲያን አስተምህሮ ባለመረዳት እና በስሜት መነዳት ወይም መመራት መሆኑን የምንመለከተው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥላ ስር ለተሰበሰቡ ክቡራን ምዕመናን የቤተ ክርስቲያናቸውን አስተምህሮ በአግባቡ ከርቱዓነ መምህራን እና በቅዱሳን መጻሕፍት አማካኝነት ማወቁ በተለይ በዘመናችን ለሚዘራው የክህደት ትምህርት አስተምህሮ እንደ ጽድቅ ጋሻ ሆኖ የሚያገለግል ነው። በተለይ ስለ ወላዲት አምላክ ስለ ድንግል ማርያም ለሚሰጣት ክብርና ሞገስ ማወቅ ማለፊያ ነው። በዚህ እመቤታችን ቅድስት ድንግል ማርያምን ለማመስገን የሚያስፈልግ መሰረታዊ ነገር ምንድን ነው? ለመሆኑ ሰው እንዲሁ ከመሬት ተነስቶ ለእመቤታችን ለቅድስት ድንግል ማርያም ክብር መስጠት ይችላልን? ብንል መልሶ እዚሁ አለ። ደግሞ ቅዱሳን በተሰጣቸው ክብርና ጸጋ መጠን የምናከብርበት ነው። የጸጋ ወይም የምስጋና የሚቀርብላቸው ቅዱሳን ስለ ክብራቸው በተመለከተ መጽሐፍ ቅዱስ እንዲህ ሲል ይመሰክርልናል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያውቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፤ እንዲሁም የወሰናቸውን እነዚያን ጠራቸው፣ የጠራቸውንም ደግሞ አጸደቃቸው፣ ያጸደቃቸውን እነዚያን ደግሞ አከበራቸው። ሮሜ ስምንት ከቁጥር ሰላሳ በሌላም መፍራት ለሚገባው መፍራትን ክብር ለሚገባው ክብርን ስጡ ተብሏል በሮሚው መልእክት። ቅዱስ ዳዊትም እንዲህ በማለት ስለ ክብራቸው መስክሯልና፣ አቤቱ በእኔ ዘንድ ወዳጆችህ የከበሩ ናቸው፣ ከቀደሙት ይልቅ ይጸናሉ፣ ቁጥራቸው ካሸዋ ይልቅ ይጸናሉ ይላል እና መዝሙረ ዳዊት ስለ ምስጋናው ያነሳው ለቅዱሳን በተለይ ለመቤታችን ለቅድስት ድንግል ማርያም የምናቀርበው ምስጋና ነውና፣ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ያበረታቱ። የእግዚአብሔር ሰላምታ ከሁላችንም ጋር ይሁን። አሜን